ክቡር አፈ ጉባኤ፣ ክቡር ዶክተር ግርማ፣ ክቡራን ሚኒስትሮች፣ ክቡራን እንግዶች ለአንድ አርሶ አደር እርሻ አርሶ ክረምቱ ካለቀ በኋላ ሀርቨስት ለማድረግ በሚደርስበት ወቅት በማሳ ላይ የሚያየው ዘር የሚያየው ፍሬ የሚሰጠውን እርካታ ከሽያጭ በኋላ ከሚያገኘው እርካታ የሚያንስ አይደለም። ለአንድ መንግስት፣ አንድ ኢኒሼቲቭ ጀምሮ ያ ኢኒሼቲቭ በሁሉ ማህበረሰብ እንቅስቃሴ ውጤት አምጥቶ እንደዚህ ለምስጋና መድረስ በጣም ትልቅ ደስታ የሚሰጥ ስለሆነ እኛም እናንተም እንኳን ደስ ያላችሁ ማለት ወዳለ። ቡና የኢኮኖሚያችን ዋልታ እየተባለ መኖሩ ይታወቃል። የኢኮኖሚያችን ዋልታም ነው። ነገር ግን ከቡና ልናገኝ የሚገባውን ጥቅም ከአርሶ አደር ጀምሮ በሀገር ደረጃ በበቂ ስናገኝ እንዳልነበር ይታወቃል። የግሪን ሌጋሲ ኢኒሽቲቭ ሲጀመር አንዱ የትኩረት መስክ ቡና ነበር። ሌላው ሻይ ነው፣ ሌላው ሩዝ ነው፣ ሌላው ስንዴ ነው። የቡናን ብቻ ስንወስድ የዛሬ አምስት ዓመት ገደማ ኢትዮጵያ አምስት መቶ ሺህ ቶን አይሞላም። የዛሬ አምስት ዓመት የምናመርተው ቡና ዛሬ ከግሪን ሌጋሲ እንቅስቃሴ በኋላ አንድ ሚሊየን ቶን ማድረስ ችላለች። በእጥፍ አድጋለች። አንድ ሚሊየን ቶን አደገ ሲባል በቁጥር ብቻ አይደለም። ባለፉት አምስት ዓመታት ኢትዮጵያ ውስጥ ያለው የቡና ኮንሰምፕሽን ሎካል ኮንሰምፕሽን በከፍተኛ ደረጃ አድጓል። ሰውም አድጓል፣ የቡና ፍላጎትም አድጓል። ነገር ግን የዛሬ አምስት ዓመት ኢትዮጵያ ለኤክስፖርት ያዋለችው ቡና ያስገኘው የውጭ ምንዛሬ መጠን 760 ሚሊዮን ዶላር ነበር፣ የዛሬ አምስት ዓመት። ባለፈው የበጀት ዓመት አንድ ነጥብ አራት ቢሊየን ዳላር አግኝተናል። ተክለናል ለቅመናል ሽጠናል፣ ዶላርም አግኝተናል። እኛ ደስ ያለን ማን ደስ ይለዋል ማለት ነው። የቡና አተካከል እንደምታውቁት በዚህ ዓመት የተከልነው ነው በሚቀጥለው ዓመት ፍሬ አይሰጥም። ቢያንስ ሶስት ዓመት ይጠብቃል። አሁን ያደገው አንድ ሚሊዮን ቶን የገባው ቡና የአምናውን የአቻምናውን አይጨምርም የቡና አተካከላችን ደግሞ የዛሬ አምስት ዓመት አንድ ነጥብ ሁለት ቢሊዮን ገደማ ነበር ባለፈው ዓመት ከሁለት ቢሊዮን አልፏል። እየሰፋ መጥቷል። በእርግጠኝነት በሚቀጥሉት ሁለት ሶስት ዓመታት አንድ ነጥብ አምስት ሚሊዮን ቶን እንገባለን። ምክንያቱም የተከል ናቸው ፍሬ የምናይበት የምናጭድበት ወራት ከፊታችን ስለሚመጡ ማለት ነው እያንዳንዱ አርሶ አደር እያንዳንዱ ቡና ላኪ የግብርና ሚኒስቴር ሙያተኞች ማየት ያለባቸው መትከል መቀጠል አለበት። ከፍተኛ ዶላር ማምጣት መቻል አለብን። በዓለም ላይም የኮፊ አረቢካ መገኛ ብቻ ሳይሆን ትልቁ አምራች የሚባል ስም መያዝ አለብን። ያኔ የኢኮኖሚ ዋልታ ዘፈን ሳይሆን ተግባር ይሆናል። ተግባር እንዲሆን ደግሞ ጠንክሮ መስራት ይጠበቅብናል። አንድ ሚሊዮን ቶን ቡና የምናመርት ከሆነ ቢያንስ ግማሹን ሀገር ውስጥ ተጠቅመን ግማሹን መሸጥ ይኖርብናል። 500 ሺ ቶን ማለት ነው። በየወሩ 40 40 ሺ ቶን ብንልክ በአመት 480 ሺ ቶን ነው የምንልከው። 20ውን ብንጨምር 500 ሺ ሞላ ማለት ነው። ይሄን ማድረግ የማይችል ስልሳ ጀግና ተሸላሚ ደግሞ ያለን አይመስለኝም። እና በየወሩ 40 40 ሺ ፕላስ በማድረግ ቢያንስ 500 ሺ ቶን ለመላክ ብንተጋ በማምረት በሎጂስቲክስ በቫሊዩ አዲሽን በገበያ ብዙ ፈተና እንዳለ ይታወቃል። ግን ኢትዮጵያ እናንተን ተስፋ ስለምታደርግ ዛሬ የተሸለማችሁ ሰዎች ነገ የምትሸለሙም ሰዎች ጭምር ከምናመርተው ግማሹን በመላክ የተሻለ የውጭ ምንዛሪ ማግኘት እንድንችል የበኩላችሁ ሚና እንድትጫወቱ ዘንድሮ ላገኘነው ውጤት በመጀመሪያ የኢትዮጵያን ቡና አምራች አርሶ አደሮች በከፍተኛ ሁኔታ ማመስገን እፈልጋለሁ። ምክንያቱ ሁለት ነው። ስምንት ነጥብ አምስት ቢሊየን ችግኝ ቡና ተከልን፣ ባለፉት አምስት ዓመታት ከዚህ ቀደም ከአርሶ አደር ጋር የነበረን ችግር ቡና መትከል ላይ ሳይሆን የአረጁ ቡናዎች መጎንደል ላይ አርሶ አደሩ ፈቃደኛ አልነበረም። ባለፉት አምስት ዓመታት በብዙ ሺህ ሄክታር ቡና ጉንደላ ተካሂደዋል። ጉንደላም ተካሂዶ አዲስ ችግኝ ተተክሎ ነው አንድ ሚሊዮን ቶን የደረሰ ነው። አርሶ አደሮች ተክለዋል፣ ጎንድለዋል። ጥራት ለመጨመር ከፍተኛ እንቅስቃሴ አድርገዋል። ለዚህ ከፍተኛ ምስጋና ይገባቸዋል። ነገር ግን ባለፉት አምስት ዓመታት ቡናን ማስፋት ብቻ ሳይሆን ፕሮዳክቲቪቲ ማሳደግ አንዱ እቅዳችን ነበር። ማሳደግ የቻልነው በሄክታር ከአንድ ነጥብ አራት አንድ ነጥብ አምስት ኩንታል አልበለጠም፣ ስድስት ገደማ ነበር የምናመርተው። አሁን ሰባት ነጥብ አራት ገደማ ደርሰናል። ይሄ ማደግ አለበት። የሚበልጡን ሀገራት በስፋት ብቻ ሳይሆን በፕሮዳክቲቪቲ ስለሚሻሉ አርሶ አደሩ ጥራት እና ቡና ልክ እንደ ልጅ እንክብካቤ ስለሚፈልግ የሚገባውን እንክብካቤ ሰጥቶ ፕሮዳክቲቪቲ ማሳደግ ከኢትዮጵያ አርሶ አደሮች በእጅጉ የሚጠበቅ ነው። ብርቱዎች ናችሁ። ይህንን ብርታ በማስቀጠል ያቀድነውን እቅድ እንድታሳኩ ለአርሶ አደሮች ኢንፓርቲኩላር አደራ ማለት እፈልጋለሁ። ቡና ላኪዎች ባለፈው በጀት ዓመት የሰራችሁት ስራ ድንቅ ነው። እንደ ነጋዴ ሳይሆን እንደ ጋራ አላማ ከፍተኛ ጥረት አድርጋችሁ 1.4 ቢሊዮን ዶላር ኢትዮጵያ እንድታገኝ አድርጋችኋል። ይህ ትልቅ ክብር የሚያሰጥ ስራ ነው። ሁለት ተጨማሪ ነገር ብታደርጉ የምናስበውን ነገር ለማሳካት የሚያግዘን ይመስለኛል። አንደኛው የቡና ጥራት፣ ቡና በኢሪጌሽን በሚያመርቱ ሀገራት ምን ፋይዳ እንዳለው አይታችኋል። አንዳንዶቻችሁም ጀምራችኋል። ቡና የምትልኩ ሰዎች በትናንሽ ሄክታርን ቢሆን ምርጥ የቡና አስተራረስ ስርዓትን መሬት ላይ ማውረድ ይጠበቅባቸዋል። ያን አርሶ አደር እያየ እንዲማር ማድረግ አለባቸው። መግዛት ብቻ ሳይሆን በእርሻ ውስጥ ኢንቨስት በማድረግ ያ ኢንቨስትመንት ደግሞ ፕሮዳክቲቪቲ የሚያሳድግ በትንሽ ቦታ ላይ ሰፋ ያለ ምርት የምናገኝበትን የዓለም ልምድ ለኢትዮጵያ በማስተዋወቅ ረገድ ከመንግስት ያላነሰ ሚና ከእናንተ ይጠበቃል። ሁለተኛው በዘንድሮ በጀት ዓመት አበክራችሁ ብሰሩበት ብዬ ማሳሰብ የምፈልገው እንደ ሀገር ከፍተኛ ገንዘብ አግኝተናል። ከነበረው የተሻለ ኤክስፖርት አድርገናል። ኤክስፖርተሮችም የተሻለ ገንዘብ አግኝታችኋል። ያ ገንዘብ ግን አርሶ አደር ጋር መድረስ አለበት። አርሶ አደሩ ተጠቃሚ የማይሆን ከሆነ ያገኘነው እድገት የምናስቀጥለው አይሆንም። የሚታይ የሚጠፋ ነው የሚሆነው። ኮንሸስሊ ምርምር መደገፍ ኮንሽስሊ የተሻለ አስተራረስ ስርዓትን መፍጠር አርሶ አደሮች ደግሞ እንዲጠቀሙ ማድረግ ያስፈልጋል። ያ ሶርሱን ካልጠበቅ ነው ፋውንዴሽኑን ካልጠበቅ ነው ኤክስፖርትን ማዝለቅ ያስቸግራል፣ እና አርሶ አደር መጠቀም አለበት። እንዴት ነው የሚጠቀመው? እንደምታስታውሱት፣ ላለፉት አንድ ዓመት ገደማ የከተማ ኮሪደር ብለን ከተማችንን ከአፈር ከጭቃ፣ ከነበረ የኑሮ ዘዬ ለማሻሻል ሙከራ እያደረግን ዘንድሮ የገጠር ኮሪደር ብለን ጀምረናል። የገጠር ኮሪደር ማለት የእያንዳንዱን አርሶ አደር ቤት አኗኗር ዜ መቀየር ማለት ነው። ቡና የሚሸጥ አርሶ አደር ከጓሮ እንሰት ካለ፣ ከጓሮ ሽንኩርት፣ ቃሪያ ካለ፣ ከጓሮ ዶሮ ካለ፣ ሁለት ሶስት የሚታለቡ ላሞች ካሉ ሀብታም ነው። ይህ ሀብታም ግን ለሀብታም የተገባ ኑሮ እንዲኖር መንገድ ዳር ቤቱን እንዳያደር ከመንገድ ገባ ብሎ ቤቱን እንዲሰራ በቆርቆሮ አጥር አጥሩን እንዳያጠር በቆርቆሮ አጥር ማጠር የሀብት ምልክት ሳይሆን ያለማወቅ ምልክት ነው። የሀብት ምልክት ማለት በቀርከሃ የሀብት ምልክት ማለት በግሪን ነገር አጥር ማጠር ነው እንጂ በቆርቆሮ አጥር ማጠር ኪሳራ። ይህን አርሶ አደሮቻችን እያስተማር ቤታቸው ኑሯቸውን ለመቀየር የምናደርገው ጥረት በከፍተኛ ደረጃ ኤክስፖርተሮች ውሏችሁም ስራችሁም ከነሱ ጋር ስለሚያያዝ ይህንን ሀሳብ መደገፍ እና በከተማ ብቻ ሳይሆን በገጠር ያሉ ዜጎቻችን ህይወት መቀየር አለበት። አንድ መንግስት በሀገር ደረጃ ልማት፣ በሀገር ደረጃ የመለወጥን ሀሳብ ቢያቀነቅን ብቻውን በቂ አይደለም። በሃውስሆልድ ሌቭል ስለሚቀባው ቀለም፣ ስለሚታጠረው አጥር፣ ከብቶች የት መታሰር እንዳለባቸው እያንዳንዱን ቤተሰብ የሚነካና ዲግኒፋይድ ላይፍ እንዲኖሩ የሚያደርግ ካልሆነ በቀር የምናስበውን ብልጽግና አናረጋግጥም። ብልጽግና ማሱ የበዛ እንዲሆን በቤተሰብ ደረጃ የሚነካ መሆን አለበት። በከተማ የጀመርነውን በገጠር ስንቀጥል የእናንተ ድጋፍ በከፍተኛ ደረጃ አጋዥ ስለሚሆን ይህንን ታሳቢ አድርጋችሁ ሞዴል አርሶአደሮች ሻል ያለ ላይፍ መኖር አለባቸው። ከብቶችና አርሶአደሮች በአንድ ቤት ውስጥ የማይተኙ መሆን አለባቸው። ከብቶች ለብቻ በጓሮ ወይም ሰብሰብ ብለው የሚኖሩበትን አርሶ አደሮች ከብቶቻቸውን እንደ ልጆቻቸው ቢወዱም ከብትና ሰው አብሮ መኖር ስለሌለበት በገጠር ያለውን ኑሮ መቀየር ያስፈልጋል። ቡናችን በሀገር ደረጃ ከሚያመጣው ዶላር በተጨማሪ የእያንዳንዱን አርሶ አደር ሕይወት የሚነካ እንዲሆን አድርገን ብንሰራ ዘላቂነቱ የተረጋገጠ ስለሚሆን፣ ከዚህ አንጻር የእናንተ ድጋፍ በእጅጉ የሚጠበቅ ይሆናል። ኤክስፖርት ካሳደጋችሁና በምርምር ሞዴል የእርሻ ዘዬ የአርሶ አደር ህይወት የሚቀይር ስራ ከሰራችሁ፣ በግል ልካችሁ ከምታገኙት ገቢ በላይ እንደ ሀገር ለምናስበው እድገትና ብልጽግና ሚናችሁ ከፍተኛ ስለሚሆን ይህንን እንድታሳኩ በከፍተኛ አደራ ጭምር ላሳስባችሁ እፈልጋለሁ። የቡናና ሻይ፣ የግብርና ሚኒስቴር፣ የሎጂስቲክስ ተቋማት ቡና ስለተከል ስላመረትን ብቻ ሳይሆን በጊዜው ማጓጓዝ መቻል የምናስበውን ኤክስፖርት የሚያሳካ ጉዳይ ነው። ሎጂስቲክስ ላይ በስፋት ካልሰራን ምርቱ ቢኖርም የምንፈልገው ገበያ ጋር ማድረስ ያስቸግራል። የዘመቻ ስራ ልምምድ እንዳይሆን ኢንስቲቱሽናል እንዲሆን የስራ ባህሪያችን ሎጂስቲክስ ቡና ከሚመረትበት እስከሚሸጥበት የማድረሱን ስራ በከፍተኛ ብቃት መምራት እንዲችል። በቅርርብ መስራት ያስፈልጋል። የተመረተው ቡና የሚያድረው ለኮንትሮባንድ ፍላጎት ብቻ ሳይሆን ማጓጓዝ ባለመቻላችን ጭምር ስለሆነ ይህንን መፍታት ከነዚህ ተቋማት የሚጠበቅ ይሆናል። ሁለተኛው ቫሊው አዲሽን ነው ኢትዮጵያ ይህን የሚያክል ቡና አምርታ አንድ ነጥብ አራት ቢሊዮን ዶላር አገኘሁ ብላ ደስ ስትሰኝ አንድ እግር ቡና የማይተክሉ ሀገራት ግን የእኛም ቡና ገዝተው በብዙ እጥፍ ኤክስፖርት ያደርጋል። ወተት ማር፣ ምናምን ጨምረው ትናንሽ ነገር ጨምረው ቫሊዩ አዲሽን ኢምፖርታንት ነገር ነው። በኦፊስ ኤርጎኖሚክስ ያስፈልጋል። ጽዱ የስራ ከባቢ ያስፈልጋል። በከተማችን ጽዱ የከተማ የኑሮ ዘዬ ያስፈልጋል እንዳልነው ሁሉ በኤክስፖርት ዋናው ነገር ፓኬጂንግ ነው። ውስጥ ያለው ኮንቴንት፣ ውስጥ ያለው ቡና ምንም ያህል ያማረ ቢሆን የተዘጋጀበት የታሸገበት መንገድ ያላማረ ከሆነ ሰው ደስ ብሎት አይገዛም። ኮንቴንቱንም ኮንቴነሩንም አብሮ ማሰብ ስለሚያስፈልግ ፓኬጂንግ ላይ ቫሊዩ አዲሽን ላይ የግብርና ሚኒስቴር ከግሉ ሴክተር ጋር በመተባበር ሊያስብበትና ሊሰራበት የሚገባ ጉዳይ ይሆናል። ዛሬ እንዳየሁት በኤግዚቢሽን በጣም ጥሩ ጥሩ ጅማሮች አሉ። ይህ እንዲጠናከር እናንተን አደራ ማለት እፈልጋለሁ። ለመላው የኢትዮጵያ ሕዝብ የኢኮኖሚክ ሪፎርም መጀመራችን ይታወቃል። ይህ ሪፎርም ኢትዮጵያን በብዙ መልኩ የሚጠቅም የነበረብንን የኢኮኖሚ ስርዓት የሚፈታ ለማደግ ያለንን ጥማት የሚያረካ ወደፊት እንድንወረወር የሚያግዝ ነገር ነው። ነገር ግን አላግባብ ከዚህ ይጠቀሙ የነበሩ ኃይሎች ከግራም ከቀኝ ያሉ አሁንም ሪፎርሙ በተሟላ መንገድ እንዳይሳካ የሚችሉትን ጥረት ሁሉ ያደርጋሉ። ኢትዮጵያውያን መንቃት ያለብን ከዓለም የተለየ የንግድ ስርዓት ተከትለን የምናስበውን ብልጽግና ማረጋገጥ አንችልም። እኛ ከዓለም እንዳንዱ እንጂ ከዓለም የተለየን መሆን አንችልም። በቡና ኤክስፖርት ላይ ሁለት ቢሊዮን ዶላር በዚህ ዓመት እንጠብቃለን የምለው አንዱ ተስፋችን ሪፎርሙ ነው። ሪፎርሙ በኮንትሮባንድ የሚወጣውን ቡና ይቀንሳል የሚል ተስፋ ስላለ በዘንድሮ ዓመት አምስት ቢሊዮን ዶላር አጠቃላይ ኤክስፖርት ብናሳካ አምና የነበረው ኤክስፖርት አራት ቢሊዮን የማይሞላ ስለነበረ አምስት ገባ ማለት ሀያ ፐርሰንት በላይ እድገት አገኘን በኤክስፖርት ብቻ ማለት ነው። ይህ ለእኛ ለእድገት ፍላጎት በከፍተኛ ደረጃ የሚያግዝ ነው። የቡናን ኤክስፖርት ብቻ ብንመለከት የሐምሌ፣ የነሐሴ እና የመስከረም ያለፉት ሶስት ወራት የቡና ኤክስፖርት በ1984፣ በ1985፣ በ1986 አመቱን ሙሉ በሁሉም ኮሞዲቲ ኢትዮጵያ ኤክስፖርት ካደረገችው ይበልጣል። የሶስት ወር የቡና ብቻ ከዚህ ቀደም አመቱን ሙሉ ቡናን ጨምሮ በሁሉም ዘርፍ ካደረግነው ኤክስፖርት ይበልጣል። ይህ ነገር ቀላል እመርታ አይደለም፣ ቀላል እድገት አይደለም። እኛ እድገቶቻችንን አበክረን መዘመርና መናገር የማንፈልገው የምናስበው ሩቅ ስለሆነ ነው። ድሎቻችንን እየቀመርን እየጠበቅን ለከፍተኛ እመርታ ተባብረን መስራት ይኖርብናል። ይህንን ካደረግን ብልጽግናችን የሚረጋገጥ ይሆናል። ብዙ ልንሰማቸው የማይገቡ ዜናዎች ኢትዮጵያ ውስጥ እንደሚሰሙ ይታወቃል። ጠላቶቻችን፣ የኢትዮጵያን እድገት የማይመኙ አካላት አንዳንድ ኢትዮጵያውያንን በመጠቀም ጭምር ሰላማችን የተናጋ እንዲሆን ልማታችን እንዳይፋጠን ሙከራ ያደርጋሉ። እኛ ባለን ልምድ ሳይፈተን ያደገ ሀገር የለም። ያደገ ሀገር ሁሉ ተፈትኖ ነው ያደገው። ተፈትነን ፈተናን አልፈን ብልጽግናን እናረጋግጣለን። የሚያቆመን ፈተና የለም። የሚያቆመን አሉባልታ የለም። እኛን ሊያቆም የሚችል ነገር የምናስበው ቦታ መድረሳችንን ማረጋገጥ አንዱ ሁለተኛው ደግሞ ያልተገባ እርካታ ብቻ ነው። ዘንድሮ 1.4 በሚቀጥለው ቱ ቢሊዮን በሚቀጥለው 2.5 እንጂ አድጓል የሚል እርካታ መፈጠር የለበት። ከዚህ ውጪ የሚያሰጋን፣ የሚያስፈራን፣ የሚያቆመን ነገር የለም። ለኢትዮጵያ ልክ እንደ ሳይንስ ሙዚየም ውብ የሆነች ሀገር ለልጆቻችን ለማስረከብ የገባነውን ቃል ካለምንም ማወላዳት የምንፈጽመው ይሆናል። ኢትዮጵያ ትበለጽጋለች። በጋራ፣ በትብብር፣ በቁርጠኝነት እንድንሰራ ስራ ብቻ ኢትዮጵያን የሚቀይር መሆኑ እንድናምን በተለያየ ደረጃ ያለን ሰዎች ከስራ ውጭ ባሉ በአክቲቪዝም እና ፕሮፓጋንዳ የሚገነባ ነገር እንደሌለ ማወቅ ይኖርብናል። የሚገነባ ነገር በስራና ስራ ብቻ በውጤት ብቻ ነው። በውጤትና በስራ የምናምን ከሆነ ብልጽግናችን እውን መሆን እንደሚችል ተማምናችሁ በርትታችሁ በተባበረ ክንድ እንድትሰሩ አደራ እያልኩ የግብርና ሚኒስትሩ ዛ የተሸለሙ ስልሳ ሰዎች ቀጣሪዎችህ መሆናቸውን አንተ የነሱ አገልጋይ መሆንህን በማመን በታላቅ ትህትና እንድታገለግላቸው ሚያዝሁ እንድትፈጽም በጋራ ሁለት ቢሊዮን ዶላር እንድታሳካ አደራ ማለት ፈልጋለሁ። አመሰግናለሁ።